ሰላም ሰላም፣ ውድ ቤተሰቦች እንደምን አላችሁ? እንኳን ደህና መጣችሁ። ዛሬም በአለም ጥበብ በሳምንታችን አዳዲስ ነገሮች ይዘንላችሁ መጥተናል። ከእኛ ጋር ከቆያችሁ ጊዜያችሁን የማታጠፉበት ምርጥ ነገር ታገኛላችሁ ማለት ነው። አለምዬ ይሄ እንደምን አለሽ? ቴዲ እግዚአብሔር ይመስገን። እንዴት ነው ደህና ነሽ ወይ? አለሁ ይመስገን። እግዚአብሔር ይመስገን። በጣም አምሮብሻል። ከአንቺ ነው የምንጀምረው። መጀመሪያ ግን ሁሉም አይነት ልብሶች አሉ ዛሬ ነበረ፣ ያቺ ነበር። እሱን እንንገራቸውና ወደ አንቺው እንግባ እሺ ዛሬ የማሳያችሁ የተለያየ ሰፋፊ ጥለቶች ለፕሮግራም የሚሆኑ ላጃቢ የሚሆኑ ደረጃ ሰፊ ደረጃ ጠባብ ደረጃ ቀጫጭን ነጭ ሁሉንም ነው ማሳያችሁ። ያው እስከ መጨረሻው ማየት ይጠበቅባቸዋል ማለት ነው። ሁሉንም ለማግኘት በመጀመሪያ የማሳያችሁ በጣም የወደድኩትን ለከስተመሮቼ ከሰራሁት ውስጥ በጣም የወደድኩት ልብስ ነው እስከነ ዲዛይኑ አሰራሩ ድረስ በጣም የሚያምር አሰራር ያለው ወደድኩ ሌላ እኔ ራሴ በጣም የወደድኩት ከለር ነው። አሁን ደግሞ በተለይ እንደዚህ ተመራቂ ከዛ ደግሞ ለማጀብ እንደዚህ ትልልቅ ፕሮግራምን ለማጀብ የምትጠቀሙት ልብስ ልክ እንደዚህ ቀለል ያሉ ከለሮች ብትመርጡ ሞር የተሻለ ነው። አሁን ብዙ ሚክስ ከለሮች የበዙበት ለትልልቅ ፕሮግራም ካልሆነ እንደዚህ ቀለል ላለ ፕሮግራም እነዚህ ልብሶች ብትመርጡ የእውነት ተወዱታላችሁ። አሰራር በምትፈልጉት ዲዛይን መሰራት ይችላል። እኔ የወደድኩትን ዲዛይን ያቀረብኩላችሁ እንደምታዩት በጣም ሚያምር ወገቡ ላይ ቀበቶ፣ ቀበቶ ላይ መስቀል፣ መስቀል ዲዛይን የተጠቀምኩት እች እራሱ እንዴት እንደምታምር ዲዛይን ወጣው ነው የምታምር የእውነት። እጅጌ ሙሉ ነው። እናንተ በዝርግፍም በምትፈልጉት ዲዛይን መሰራት ይችላል። ከኋላ እንደዚህ ጥቅጥቅ ላስቲክ ነው የተጠቀምኩት ፍሪ እንዲሆን እንደሚፈልጉት እንዲለብሱት። በጣም ነው የሚያምር። እንደምታዩት በነዚህ አይነት ዲዛይኖች የሚያማምሩ ከለሮች አሳያቸዋለሁ። ልክ እንደዚህ ቀለል ያሉ ከለሮቹ ብዙ ደማቅ ያልሆኑ ሆነው በሁለት ከለር ብቻ የተሰሩ የሚያማምሩ ከለሮች ያመረጣችኋሉ እንግዲህ እስከ መጨረሻው በማየት አብራችሁ ቆዩ። በመጀመሪያ በጣም የወደድኩትን ከለር ልክ ከለበስኩት ጋር ይቀራረባል ከለሩ። ዲዛይኗ ግን ለየት ያለች ናት። እንደምታዩት በጣም ነው የምታምር። ዲዛይኗ ወጣ ያለች ናት። ከዚህ በፊት ሰማያዊ የሆነ ፌሮዝ ከለር ሰማያዊ ነገር አሳይቻችሁ ነበር። በዚህ ዲዛይን እቻ አዲስ ከለር ነች። እንግዲህ ቀድማችሁ በማዘዝ ተጠቀሙበት። ማንም ሳይለብሰው ድረሱ ማለት ነው። አዲስ ነገር ነች። እችን ትመስላች። በጣም ነው የምታምር ዲዛይን እንደምታያት። መጠኑ ራሱ የልብሱ መጠን ስፋት እንደምታዩት መካከለኛ ነው። አይሰለችም። ሁሌ ቢልበስ የማይሰለች ስፋት ነው ያለው እንደነገርኳችሁ ለአጃቢ እንደዚህ ትልልቅ ሰርግ ፕሮግራም ላይ ቤተሰብ ለማጀብ ብትጠቀሙት፣ ሞር በጣም ነው የሚያምር ቆንጆ ልብስ አሰራር ነው ያለው። የነጠላውን ስፋት ላሳያችሁ፣ ይህን ይመስላል። አርቡ ትልቅ ነው እንደምታዩት ወርደ ሰፊ ነው። አሁን ላይ ያሉት መነኖቹ አርባቸው ስፋቱ፣ የልብሱ ጥራት በጣም ተሻሽሎ ነው ያለ የነጥለው አንቱም ስፋቱ በራሱ የጥለት መጠን ልክ በዚህ መልኩ የተሰራው በጣም ነው የሚያምር የሚያደምቅ የሚያፈጋ ቆንጆ አሰራር ነው ያለው። ተወዱታላችሁ። ይሄ ልብስ ተሰርቶ አልቆለት 23 ሺህ ብር ብቻ 23። አዎ፣ ያምራል። በጣም በጣም ነው የሚያምር። በቀጣይ ማሳያችሁ በጣም የወደድኳት አረንጓዴ ከለር ነች። ከላይና ከታች ወርቃማ ከለር ተጠቅመውበታል። በጣም የሚያምር አሰራር ቆንጆ እይታ ያለው ልብስ ነው። እንደምታዩት ሙሉ በሙሉ አረንጓዴው ውስጥ ላይ ሚክስ ሆኖ ሻይን የራሱ የአረንጓዴ ሆኖ ሻይን አለው፣ በጣም ነው የሚያምር። እንደምታዩት ጽድት ያለ አሰራር የውስጡ ዲዛይን በራሱ ቆንጆ ሆኖ የተሰራ ልብስ ነው። እንደምታዩት በጣም ነው የሚያምር። መነኑ ሁሌም እንደምንናገረው አሁን ላይ የሚሰሩ ልብሶች ውብ ሆነው ነው የሚሰሩት። መነናቸው፣ ጥራታቸው፣ ኳሊቲው በጣም ተሻሽሏል። መነኑ አያሳስብም። ደጋግሞ መናገር ነው የሚሆን ብንናገር እንደዛ ነው። ይሄ ደግሞ የአርቡ ስፋት እንደምታዩት ሰፊ ነው። የነጠላዋን የጥለቷን ስፋት ላሳያችሁ፣ እንዴት እንደሚያደምቅ ቤት ሁሉ ያምራል ነው እዚህ ቤት ደግሞ እውነቴ ነው ያምራል፣ ሁሉም ያምራሉ በእውነት እንደምታዩት ነው። ያው እናንተ የከለር ምርጫችሁ ከፊታችሁ ከለር ጋር የሚሄደው መምረጥ ነው እንጂ ሁሉም ቆንጆ አሰራር ነው ያላቸው ልብሶቹ። ትወዱታላችሁ በጣም ነው የሚያማምሩ ይህን ይመስላል። ይሄ ልብስ ተሰርቶ አልቆለት። ዋጋቸው ተቀራራቢ ነው፣ 21 ሺህ ብር ብቻ። አሁን በቀጣይ ማሳያቸው ደግሞ የለበስኩት ልብስ ራሱ ዲዛይን ሆኖ ከለር ብቻ የሚለይ በጣም የሚያምር እንግዲህ ከለበስኩት ጋር ተቀራራቢ የሚያምር ዲዛይን ነው። እንደነገርኳቸው ማሳያቸው አብዛኞቹ እንደዛ ናቸው። እንደምታዩት ከለሩ በጣም ነው የሚያምር። ሙሉ ደማቅ ቸኮሌት ከለር ነው የምንለው በክሩ ከዛ ውስጥ ላይ የተለየ ከለር ሚክስ ሆኖለታል። እዚህ ጋር ቀላ ያለ ነገር አለው። ያው ቪዲዮ ላይ ብዙ ላይ ገባ ይችላል። ሻይን አላቸው፣ በጣም ነው የሚያምሩ። በተለይ ይህ ልብስ ቀይ ሴት ለቀይ ሴት በጣም ነው የሚያደምቅ የሚያፈካ። አዎ ለየት ያለ ዲዛይን ነው ያለው። በጣም የሚያምር አሰራር ነው ያለው። እንደምታዩት ቆንጆ ልብስ ነው። የነጠላው ስፋት ደግሞ ይህ ለየት ያለ ነው። በጣም ነው የሚያምር። ላሳያችሁ የነጠላውን ስፋት አርቡ እንደምታዩት ይህን ይመስላል። በጣም ነው የሚያምር። የነጠላውን ስፋት ደግሞ ይህን ይመስላል። እንዴት እንደሚያምራየው ጣል ሳደርገው የሆነ ውበት አለው። ነጠላ ደግሞ ወሳኝ ነው ከቀሚስ ጋር ሁሌም ስለሚለበስ ከቀሚስ ጋር በጣም ወሳኝ ነገር ነው። ይሄ ልብስ ተሰርቶ አልቆለት። በምትፈልጉት ዲዛይን ተሰርቶ 23000 ብር ብቻ 23000። አዎ በጣም የሚያምር ልብስ ነው። አሁን በቀጣይ ማሳያችሁ ደግሞ ልክ ዝም ያለ ከለር በነገር ላይ ይሄ ልብስ እንደዚህ ከፎቶ ይልቅ በአይን ሲታይ በጣም የሚያምር ልብስ ነው። አዎ ከለሩ በጣም ቆንጆ ከለር ነው። ትንሽ ካሜራ ላይ አይወጣም፣ ግን በጣም ውብ የሆነ ልብስ ቆንጆ አሰራር ያለው ዲዛይኑ በራሱ ጥርት ያለ የሚያምር ልብስ ነው። እንደምታዩት ስፋቱ በራሱ ትንሽ ሰፋ ያለ ነው። እንደዚህ ከለራቸው ዝም ያሉ ከለሮች ሰፋ ብለው ቢሰሩ የሽመናቸው ሰፋ ቢልም እይተው ብዙ እንትን አይልም አይረብሽምና ቆንጆ ስፋት ያለው ነው። ምናልባት ስፋቱን የማትፈልጉት ከሆነ ከዚህ መጠነኛ የሆነ ስፋት ያለው ልብስ አለ። እሱን ማዘዝ ትችላላችሁ። በጣም ነው የሚያምር እንደምታዩት ከለር አገባቡ ሻይኖቹ ብዙ ሳይደምቁ ነው የገቡት። ይሄ ዝም ያለ ከለር መሆኑ በራሱ የሆነ የሚያሳምር ቆንጆ እይታ ያለው ልብስ ነው። የነጠለው ስፋት ደግሞ እንደዚሁ መጠነኛ ነው። በጣም የሚያምር ልብስ ነው እንደምታዩት። ይሄ ልብስ ተሰርቶ አልቆለት 24 ሺህ ብር ብቻ። አሁን በቀጣይ የማሳያችሁ ደግሞ በጣም የወደድኳቸውን ደረጃ ልብሶች ነው። የሆነ ከለሩ ፒንክ እንደ ፐርፕል ነገር ነው መደቡ። ከላይ ያለው ደግሞ ቢጫ በቢጫ ነው ዲዛይን ይወጣለት ከላይና ከታች ደረጃ ልብሶች፣ ደረጃ አለው ትንሽ የሚያሳምር ነገር አለው። ይሄ ደረጃ መግባቱ በራሱ ለልብሱ የተለየ ውበት ሰጥቶታል። በጣም ነው የሚያምር። እንደምታዩት ነው ቆንጆ እይታ ያለው ልብስ ነው። ይህን ደረጃውን በተለይ እቺ ቀጭን ስለሆነች ደረጃዋ ከታች እንደዚህ ብትቀነስ ሌላ ልብስ ነው የምትመስለው። በጣም ነው የምታምር። አንድ ስትቀነስ ደረጃዋ እንደምታዩት በጣም ነው የሚያምር። የነጠለውን ስፋት ላሳያችሁ። ከቀሚሱ ጋር ተመጣጥኖ የተሰራ ነጠላ ነው ያለው። ይህን ይመስላል። ነጠለው በራሱ የደረጃ ልብስ አይመስልም። ትልቅ ልብስ ነው የሚመስለው። ነጠለው በራሱ ስፋቱ ሙሉ ዲዛይኑን ጠበብ አድርገውን ያወጡትና የተለየ ውበት ሰጥቶታልና በጣም ያምራል። ይህን ይመስላል። ቆንጆ አሰራር ነው ያለው ይሄ ልብስ ተሰርቶ አልቆለት 17 ሺህ ብር ብቻ። አሁን ደግሞ ማሳያችሁ እንደነገርኳችሁ በሰፊም በጠባብም ቆንጆ ቆንጆ ደረጃ ልብስ ነው ያለው ያልኳችሁ። አሁን ደግሞ ሰፊ ሆኖ ለትልቅ ፕሮግራም ብትጠቀሙት የሚያምር ሙሉ በቃ ከታችም ያለው ሳይቀነስ እንደዚህ በቃ የሚያምር ሆኖ ቢሰራ ይሁን ለትልቅ በተለይ ለክርስትና ፕሮግራም ላጃቢ እንደዚህ ደግሞ ለተመራቂዎች ብትለብሱት በጣም የሚያምር እንደውም ለሙሽራ እናት ራሱ ቆንጆ የሚያሳምር አሰራር ነው ያለው። ከለር አገባቡ፣ ዲዛይኖቹ ለየት ያሉ ናቸው። በጣም ነው የሚያምሩት። እንደምታውቁት ነጠለው በራሱ እንዴት እንደሚያምር ላሳያችሁ። ስፋቱ፣ ከለር አገባቡ ቆንጆ ነው ያለው። ይህን ይመስላል የነጠለው ትልቀት። ራሱ አርቡ ሰፊ ነው። በጣም ነው የሚያምር ጥላቱን ደግሞ እንደዚህ ጣል ስታደርጉት የበለጠ ውበት አለው። እንዴት እንደሚያምር እዩት። የሆነ ግሬስ ያለው ልብስ ይስ ደረጃ ሆኖ ብዙ ጊዜ እንደዚህ ምር ብለው አይመጡም ና ይህኛው በጣም ቆንጆ ሆኖ ነው የተሰራ። እንደሚታዩት ነው በጣም ነው የሚያምር። ይሄ ልብስ ተሰርቶ አልቆለ 1 21 ሺ ብር ብቻ። አሁን በቀጣይ ማሳያችሁ ደግሞ በጣም የወደድኩት ይሄና ልብስ በተለያየ ልብስ መጥቷል። ይሄ ደግሞ አረንጓዴ በጣም የሚያምር ሆኖ የተሰራ ልብስ ነው። መነኑ ጥራቱ ሁሉም ነገር በጣም ጽድት ያለ ልብስ ነው። ከዚህም የሚሰፋ ሳይዝ አለው። ግን ይሄ መጠነኛውን በጣም ስለወደድኩት ያመጣውላችሁ የምትፈልጉ ካላችሁ ግን ከዚህ ሳይዙ በሚሰፋ ማሰራት ይቻላል። አለ ይህን ይመስላል። ስፋቱ በጣም ነው የሚያምር። ሻይና አገባቡ ካለ ያሉት ዲዛይኖች በራሱ የሆነ ውብ አድርገው ነው የሰሩትኝ። ለትልቅ ፕሮግራም ብትጠቀሙት የሆነ የሚያምር ነገር አለውና በጣም ያምራል። ቆንጆ አሰራር ና ያለው የነጠለውን ስፋት ላሳያችሁ ይህን ይመስላል። ነጠለ በራሱ በጣም ነው የሚያምር። አርቡ ትልቅ ነው። የነጠላውን ዲዛይን በራሱ ፍሬም ከመሀል አልተለመደም። ብዙ ጊዜ ፍሬሟን ከመሀል አድርገው፣ ግን እንዴት እንዳሳመረው የተለየ ውበት ሰጥቶታልና ቆንጆ አሰራር ነው ያለው። በጣም ነው የሚያምር። ይሄ ልብስ ተሰርቶ አልቆለት 28 ሺህ ብር ብቻ። አሁን በቀጣይ ማሳያችሁ እንደነገርኳችሁ ደረጃ ቆንጆ ቆንጆ ደረጃ ልብሶች አሉ። እንግዲህ እስከ መጨረሻው እዩ፣ የሚያምር ነገር ታገኛላችሁ። ይሄ ደግሞ እንደዚሁ አረንጓዴና በክሬም ከለር ሚክስ ሆኖ የተሰራ ልብስ ነው። እንደምታዩት በጣም ነው የሚያምር። ሁለት ከለሮች ናቸው ግን እንዴት እንደሚያምር ከለር አገባቡ አሁን ደግሞ እነዚህ ከለር ውሃ ሰማያዊ አረንጓዴ ክሬም ከለሮች ምናምን ፋሽን ሆነዋል አሁን የመጡ ፋሽኖች ናቸው ና በጣም የሚያምር አሰራርና ያለው ደረጃውን ከታች መቀነስ ትችላላችሁ ሳይቀነስ እንዲሁም በጣም ነው የሚያምር የነጠለው ስፋት እራሱ ለትልቅ ፕሮግራም የሆኑ ልብሶች ናቸው ቆንጆ ሆኖ የተሸመኑ ልብሶች ናቸው እንግዲህ ደረጃ ለምትፈልጉ ከስተመሮች ቆንጆ አሰራር ነው የቀረበላችሁ በዛ ላይ ብዙ ቦታ ያልተለመዱ አዳዲስ ልብሶች ናቸው ይህን ይመስላል የነጠለው ስፋት እንዴት እንደሚያምር ዩት ቆንጆ አሰራር ነው ያለው። እንደዚህ ጣል ሲደረግ ራሱ ስፋቱ ሙሉ በሙሉ መሃል ላይ ያለውን ዲዛይን ፍሬሙ ሳይቀር ነው የተጠቀሙትና በጣም ነው የሚያምር እንደምታዩት። ይሄን ይመስላል። ቆንጆ ነው አይደል? ከለሩ አገባቡ የሆነ ደስ የሚል ከውስጥ ራሱ የተጠቀሙ ሻይን ከለሮች አሉትና በጣም ነው የሚያምር። ይሄን ልብስ ተሰርቶ አልቆለት 17 ሺህ ብር ብቻ። አሁን በቀጣይ ማሳያቸው ደግሞ በጣም ወዳት ወዳት ከለር የሆነ ዝም ያለ ኑድ ከለር አይነት ከለር ናትና በጣም የምታምር ጥለቷ ራሱ መጠነኛ ጥለት ለምትፈልጉ ከስተመሮች በጣም የምታምር ልብስ ነች። ይህችን በአጓጉል ብታሰሩት ቁመቷ አጠር ባለ በረጅም ቢሰራ የሆነ ቆንጆ እይታ ያለው የሚያምር በተለይ ለእናቶች እናቶች እንደዚ አይነት ልብስ በጣም ነው የምትወዱትና አጓጉል ነገር በጣም የሚያምር አሰራርና ያለው ቆንጆ ዲዛይንና ከለር አገባቡ በራሱ በጣም ነው የሚያምር ነጠላው ደግሞ እንዴት እንደሚያምር ላሳያችሁ ልክ ለትልቅ ልብስ የተዘጋጀ ነው የሚመስል። የነጠላው ስፋት በራሱ አርቡ ስፋቱ ይለያል ከስካሁኑ ልብስ። ለእናቶች ተብሎ ሲዘጋጅ ብዙ ጊዜ ያው ብዙ ጊዜ እናቶች የሚመርጡ ሲሆን ለእናቶች ብሎ ሸማኔዎች ራሱ አስበውበት ይሰሩታል ና ነጠላውን በጣም ነው የሚፈልጉት። አንዳንድ ወጣት ልጆች ነጠላው ትልቅ ሲሆን አይወዱትም። እናቶች ደግሞ ምን ጥያቄ የለውም፣ ለቤተ ክርስቲያንም ጣለ ለማድረግ ስለሚፈልጉት ትልልቅ ነው የሚወዱት። እና ልክ እንደዚህ ሆነው ቆንጆ ሆኖ የተሰራ ልብስ ነው ለምትፈልጉት ፕሮግራም መሆን የሚችል የሚያሳምር ልብስ ነው። ነጥለው ስፋቱ በራሱ እንዴት እንደሚያምር ከቀሚሱ ጋር ምንም ሳይተናነስ ማለት ነው የተሰራ በጣም የሚያምር አሰራር ነው የተሰራ። ይሄ ልብስ ተሰርቶ አልቆለት 17 ሺ ብር ብቻ። አሁንም እንዲሁም ማሳያችሁ መካከለኛ ጥለቶች በጣም የሚያምር እንዴት ከለሯን አገባቡ እንዴት እንደምታምር አይዋት። መካከለኛ ስፋት ያላት ቆንጆ አሰራር ለምትፈልጉት ፕሮግራም ብትለብሱት፣ በወራጅ በተለይ ይህን ልብስ በወራጅ የተለመደ ልብስ ነው። በወራጅ ጥልፍ በጣም የሚያምር ከለር አገባቡ የሆነ ስፋቱ በራሱ የስፋቱ መጠን ቆንጆ አሰራር ነው ያለው፣ በጣም ነው የሚያምር። የነጠለውን ስፋት ላሳያች። ወርዱ በጣም ሰፊ ነው። የነጠለው ትልቀት ቆንጆ ነው። ጥለት ደግሞ አንዷን አንድ ዲዛይን ለማውጣት ነው የተሞከረው። እንደምታዩት በጣም የምታምር ቀጠን ብላ ግን ቆንጆ ከቀቀሚሱ ጋር ተመጣጥ ነው የተሰራች ቆንጆ አሰራር ያላት ልብስ ነች። ይህን ይመስላል። በጣም የምታምር ይህ ልብስ ተሰርቶ አልቆለት 22 ሺህ ብር ብቻ 22 ሺህ። አዎ ዲዛይኗ ትንሽ ከበድ ያለች ናት ነው ተወዱታለች። አሁን በቀጣይ ማሳያችሁ ደግሞ የሚያምር ከላሩ እንደነገርኩት እዚህ ሰማያዊ ከለርና አረንጓዴ ከለር ሰሞኑን በጣም ፋሽን ናቸው። በፎቶ ካስተመሮች ይልከውልኝ ጠፍታ የቆየች አሁን ግን እንደ አዲስ አሸምነን አቀርበንላችኋል። በጣም ምታምር ከለራ ገባቧ ዲዛይኑ ስትሰራ እንደዚህ ምሽን ስትል የሆነ ሽንሽን ሲል በጣም የሚያምር የሆነ እንት ዲዛይኑ ለየት ያለ ነው። የሚያምር እይታ ነው ያለው። ቆንጆ አሰራር ነው የተሰራው። በጣም ነው የሚያምር እንደምታዩት። ስፋቷ ራሱ መጠነኛ ነች። ጠባብ ሰፊ የሚባል አደለም። ቆንጆ አሰራ ነው የተሰራችው። የነጠላው ስፋት በራሱ በጣም ቆንጆ ሆኖ የተሰራ ነው። ነጠላው ይመስላል አርቡ ስፋቱ ይህን ያክላል። የነጠላዋን ስፋት ደግሞ ላሳያችሁ። ጥለቷ እንደዚህ ይሆን ሌላ ልብስ በጣም ቆንጆ አሰራር ነው ያለው። ለየት ያለ ከልብሶቹ ሁሉ ለየት ያለ ነው። ከለሩ በራሱ አሰራሩ፣ ዲዛይኑ ወዳችሁ ትለብሱታላችሁ። ይሄ ልብስ ተሰርቶ አልቆለት 18 ሺህ ብር 18 ሺህ ብር ብቻ። አሁን በቀጣይ ማሳያችሁ ደግሞ በጣም የወደድኩትን እንዲሁ ደረጃ ልብስ ነው። ዛሬ በደረጃና ሰፋ ባለ ልብስ ነው እንግዲህ ብዛት ያለ እንደምታዩት እንዴት እንደሚያምር ዳርና ዳር ላይ እንደ ፍሬም የተጠቀሙት የሆነ ኑድ ከለር ነው። አብዛኛው መሀል የተጠቀሙት ከለሮች ራሱ በጣም የሚያማምሩ ከለሮች ናቸው። እንደምታዩት ሻይኑ፣ አገባቡ ሁሉም ነገር ጽድት ያለ ልብስ ነው። ከታች ያለውን ደረጃ ቀንሳችሁ ማሰራት ትችላላችሁ። የነጠላው ስፋት ደግሞ እንዴት እንደሚያምር መሀል ላይ ባለው ዲዛይን የተሰራ ነው። እንደምታዩት በጣም ነው የሚያምር ይሄ አሰራሩ። ዳርና ዳር ላይ ፍሬም መግባቱ በራሱ የተለየ ውበት ሰጥቶታል። ለነጠላ እንደምታዩት ነው። በጣም ነው የሚያምር። ይሄ ልብስ ተሰርቶ አልቆለት አስራ ስድስት ሺ ብር ብቻ። በጣም ነው የሚያምር ከለር አገባቡ፣ ነጠላው እንዲሁ ስታዩ እራሱ መነኑ፣ ጥራቱ ጽድት ያለ ልብስ ነው። ተወዱት አላቸው። ይህ ልብስ ደግሞ ዩት እንዴት እንደሚያምር ከዚህ በፊትም ለከስተምሮች አቅርቤ እዚህ ቤት የማይጠፋ ልብስ ሁሌ የሚሰራ ልብስ ነው የቤቱ ስፔሻል። ከለሩ በጣም ነው የሚያምር የእውነት ማለትም ስፋቱ የሆነ ከለር አገባቡ ዲዛይኑ ለየት ያለ ነው እና በምትፈልጉ ዲዛይን በተለይ በለበስኩ ዲዛይን ሲሰራ የተለየ ውበት አለው። በጣም ነው የሚያምር ይሄ ልብስ ተደጋጋሚ ተሰርቶ ብዙ ከስተመሮች የወደዳችሁት ልብስ ነው። ከለር ይሄ ቀይም አይባልም የሆነ ፒንክ ደማቅ ፒንክ ነገር ነውእና በጣም ነው የሚያምር ከለሩ። እንደምታዩት የነጠላውን ስፋት ደግሞ ላሳያችሁ። ሙሉ በሙሉ ደረጃዋን ነው ነጠላ አድርገው ያቀረቧት። አሰይ አዎ። ይሄን ነጠላው አርቡ ሁሌም እንደምነገርኳችሁ በጣም ተሻሽሎ የቀረበ ነው። የነጠላው ስፋት የሆነ ፍቅት የሚያረግ የሚያምር ስራ ያለው ልብስ ነው። እሺ፣ ይሄ ተሰርቷ አልቆላት። 23 ሺ ብር ብቻ 23 ሺ ብር። አዎ። አሁን በቀጣይ የማሳያችሁ ደግሞ በጣም የምታምር ዝም ያለች ከለር እና ደረጃ ልብስነት እንደምታያት በጣም ተምር ሻይን፣ ዳርና ዳር ላይ ያሉት ሙሉ በሙሉ በሻይን ሻይን ከለሮቹ ነው ሚክስ ሆነው ነው ወደ አራት ከለሮች ይሆናሉ ሚክስ ሆነው የተሰሩት የተለየ ውበት ሰጥቶታል። እንደምታዩት በጣም ነው የሚያምር፣ ቆንጆ አሰራር ነው ያለው። የታችኛውን ደረጃ አውጥታችሁ ማሰራት ይቻላል፣ ያምራል። እንደዚህ አይነት ልብሶች በተለይ ቀጠን ያለ ደረጃ ሲኖረው ከታች ያለው ደረጃ ቢነሳም ወሩ የውበት ይሰጠዋል፣ ያሳምረዋል። በጣም ነው የሚያምር እንደምታዩት የነጠላውን ስፋት ላሳያችሁ። አርቡ እንደነገርኳችሁ በጣም የሚያምር ነው። ትልልቅ ነው ነጠላቸው፣ የሁሉም ሊያሳየዋቸው ልብሶች ነጠላቸው በጣም ትልልቅ ነው። ይሄ ደግሞ እንዴት እንደምታዩ እንደሚያምር፣ ይሄ ከለሩ ራሱ ይሄኛው ውስጥ ያለው ከለር ከሰውነት ከለር ጋር ስለሚቀራረብ የሆነ የሚያምር እይታ አለውና ቆንጆ አሰራር ነው ያለው። ይሄ ልብስ ተሰርቶ አልቆላት 14 ሺህ ብር ብቻ። ፍሬሙ በጣም ነው ውበት የሰጠው። አዎ ፍሬሙ፣ የነጠለው ፍሬም በራሱ እዚህ ጋር ያለችው ሙሉ በሙሉ ነው የተጠቀማትና ምር ነው ያደረገው። ቆንጆ አሰራር ነው ያለው። ትወዱታላችሁ። እችን ልብስ ያዋት እንደነገርኳችሁ፣ ቀጭን ደረጃም ሰፊ ደረጃም እንዳልኳችሁ፣ ይች ደግሞ ቀጭን ደረጃ ያቀረብኩላችሁ። እንግዲህ ካሉት የሚያማምሩትን መራርጭን የማቀርብላችሁ እና እዚህ በመደርደሪያ ላይ እንደምታዩት እዛ ላይ ያለውንም መርጣችሁ ይሄን ይሰራልኝ ማለት ትችላላችሁ። እች ግን በጣም የምታምር ከለር አገባባ ፐርፕል ከለር ነች። እንደምታያት ደረጃዋ በጣም ቆንጆ ሆና የተሰራች ልብስ ናት። የነጠላዋን ስፋት ላሳያችሁ። ሙሉ በሙሉ የማህለኛዋን ነው የተጠቀሟትኝ። እንዴት እንደሚያምር እሺ ከለር አገባባ ጽድት ያለች ናት። እንደምታያት ያት ጣል ስትደረግ እንዴት እንደምታምር። ይሄንን በሙሉ ወራጅ ብታሰሩት ሙሉ ወራጅ ራሱ እንደዚህ በጣም የምታምር በወራጅ ልብስ ስትሰራ፣ ይቺ ሙሉ በሙሉ ወራጅ ጥልፍ ሆና ንቅሳት ምናምን ይኖራታል፣ የምታምር ሆና ነው የምትሰራው። አንገትና እጅ ለምትፈልጉ ከሰመሮችም እንደዛ መሰራት ትችላለች። በጣም የምታምር ልብስ ናት እች ልብስ ተሰርታ አልቃላት፣ 13 ሺ ብር ብቻ አሁን። በቀጣይ ማሳያችሁም እንዲሁ ደረጃ ቀጭን ደረጃ ልብስ ናት በጣም የምታምር ጠቆር ያለች ከለር ናት። እንደነገርኳችሁ እነዚህ ቀጫጭን ደረጃዎች በሙሉ ወራሽ ጥልፍም ባንገትና እጅም ቢሰሩ በተለይ ሙሉ ወራሽ ጥልፍ ላይ እኔ ብዙ ፎከስ አረጋለሁ። ቀጭን ጥለፍ ሲሆን ሙሉ ወራሽ ጥልፍ ሲሆን የበለጠ ውበት ይሰጠዋልና እቺ በተለይ በወራሽ ጥልፍ ስትሰራ በጣም የምታምር ልብስ ናት እንደምታዩት ቆንጆ አሰራር ነው ያላት። ከታች ያለውን ደረጃ እንደነገርኳችሁ መቀነስ ትችላላችሁ። ነጠለው ስፋቱ ራሱ ሙሉ በሙሉ መሀለኛውን ይዞ ነው የወጣው። እንደምታዩት ትልቅ ነው፣ ለነጠለው ራሱ ፍሬም ተጠቅመውለታል። በጣም ነው የሚያምር። ይች ልብስ ስትሰራ ነው የምታምር። ጠቆር ያለ ልብስ ሁሌም አይሰለችም። ሲሰራ ሲ አለበስም የሚሰለች ልብስ አይደለም፣ የሚሰለች ከለር አይደለም። እንደምታዩት ሁሌም ወዳችሁ ትለብሱታላችሁ። ይሄም ልብስ ተሰርቶ አልቆለት አልቆለ አስራ ሶስት ሺህ ብር ብቻ አሁን በቀጣይ ማሳያችሁ እንግዲህ ቆንጆ ቆንጆ ቀጫጭ ደረጃ ልብሶች ነው ያቀረብኩላችሁ። እንደምታያችሁም ብዙ ጥቁር ከለር ይበዛዋል። ከዛ ደግሞ መሀል ላይ ያሉት ከለሮች ሚክስ በዙ ከለር ገብተውለታል፣ ግን የማይረብሽ ዲዛይን ነው። በጣም የምታምር ልብስ ናት። እንደምታያት በምትፈልጉ ዲዛይን መሰረት ትችላለች። የነጠላውን ስፋት ላሳያችሁ። አርቡ ሰፊ ነው። ነጠላዋቹ በመሀለኛዋ ዲዛይን ነው የወጣችሁ እንደምታይቃ ጭንጥረት ላይ በተለይ ፍሬም ሲኖራቸው የተለየ ውበት ይኖራቸዋል እና ይህን ይመስላል። አርቡ ስፋቱ በጣም ነው የሚያምር። ነጠላዋ ራሱ ደስ ጣል ስትደረግ እንዴት እንደምታምር ቆንጆ አሰራር ነው ያላት። በጣም ነው የምታምር እቺ ልብስ። ተሰርታ አልቃላት አስራ ሁለት ሺ ብር ብቻ። አሁን ደግሞ መጀመሪያ በቪዲዮ መጀመሪያ እንደነገርኳችሁ ማሳያችሁ ነጫጭ ልብሶች ነው እንዴት እንደሚያምር። ይሄ ብዙ ጊዜ ሻይን ነው ብዙ ጎልደን ነው የሚበዛበት። ግን ለመቀበያ ብዙ ከስተመሮቼ ስለምትጠይቁኝ ልክ በዚህ መልኩ በምታምር ከዚህ በፊት በሁለቱም ደረጃ በታችን በላይም ደረጃ ባሉ አሳይቻችሁ በጣም ወዳችሁት የለበሳችሁት ልብስ ነው። አሁን ደግሞ ማሳያችሁ ከታች ደረጃ ሳይኖረው በአንድ ደረጃ ብቻ የተሰራ በጣም የሚያምር ልብስ ነው። የነጠላው ስፋት ራሱ መጠነኛ ሆኖ የተሰራ ለቤተክርስቲያን በተለይ እነዚህ ዝም ያሉ ከለሮች ስለሆኑ የሚያሳምሩ ሁነው ግን ብዙ እንትን ጮክ ብለው ማይታዩ ከለሮች ስለሆኑ ትወዱታላችሁ። እንደምታዩት ሻይኑ ራሱ ሻይን ብቻ አይደለም የተጠቀሙት መሀል ላይ ይሄ ምንድነው አብሽ ከለር የሚባል ሳባ አለውና የሆነ ከለሩ በጣም ጮሆ እንዳይታይ አድርጎታልና በጣም ያምራል እንደምታዩት ነው። ይህ ልብስ ተሰርቶ አልቆላት 14 ሺ ብር ብቻ ነው። ወዳችሁ ትለብሱታላችሁ። 14 ሺ ብር። አሁን በቀጣይ ማሳያችሁ ደግሞ ከዚህ በፊት በአራት አርብ አዘጋጅቸው የነበረው ልብስ በብዙ ከስተመሮች ፍላጎት መሰረት በአምስት አርብ ቀርቦላችኋል። በጣም የሚያምር አሰራሩ እንዴት እንደሚያምሩ ይዩት። ሙሉ በሙሉ ውስጡ የተሰራው በሳባ ነው ይሄ እንደዚህ ሪጋ ሆኖ ብዙ ጊዜ ሪጋ ሆኖ በመንን የተለመደው ይሄ ደግሞ ሪጋ ሆኖ በሰባ የተሰራ ልብስ ነው በጣም ነው የሚያምር ሲለበስ ዝንጥ የሚያደርግ ልብስ ነው እንደምታዩት ቆንጆ አሰራር ያለው ነው ነጠላው ትልቅ ነው በጣም ለቤተ ክርስቲያን ተብሎ የሚዘጋጁ ልብሶች ብዙ ጊዜ በትልቅ ነው የሚሸመኑት አዎ ብዙ ጊዜ ለቤተክርስቲያን ክርስቲያን ነው የሚዘጋጀውና እንደምታዩት በጣም ትልቅ ነው ቆንጆ አሰራር ነው ያለው የጥለቱ ስፋት በራሱ መጠነኛ ሆኖ በደረጃው ልክ ነው የተሰራ በጣም የሚያምር ልብስ ነው ይሄ ልብስ ተሰርቶ አድቆለት በአምስት አርብም ሆኖ ዋጋ አልጨመረም። 17000 ብር ብቻ 17000። አዎ አሁን በቀጣይ የማሳያችሁ ደግሞ በጣም መታምር፣ እቺ ሞሰብ ቅርጽ ነው የምትባለው። እንደዛ አዎ፣ ጥልፏ እንደዛ ነው የምንላትና ዲዛይኗ ግን መሀል ላይ ልክ እንደ ሞሰብ ቅርጽ ሆኖ መስቀሎች ነው የተጠቀሙት። እንዴት እንደሚያምር እንዲሁ ስት ቀረብ ብላችሁ ስታዩት ይሆን የሚያምር እይታ ነው ያለው ልብሱ ቆንጆ አሰራር ነው ያለው። ብዙ ሻይኑ በራሱ መሀል ላይ ይሄ በሙሉ ሻይም ብቻ አይደለም፣ ሳባ ቅልቅል ሆኖ ነው የተሰራው። ቤተክርስቲያን ላይ ብዙ ጊዜ ድምቅ ማለት ካስተመሮች አይፈልጉም እና ፈዘዝ እንዲል አድርገን ያሰራ ነው። በጣም ነው የሚያምር። የነጠላው ስፋት አርቡ በራሱ እንዴት እንደሚያምር እዩት። እሺ፣ ትልቅ ነው ወርዱ ትልቅ ነው። በጣም ቆንጆ አሰራር ነው ያለው። እንዴት እንደሚያምር ዲዛይኑ ምናምን። ከቀሚሱ ላይ ምንም የቀረ ነገር የለም። ትንሽ ብቻ ሳይዟ ጥበብ ስላለች ነው የሚለያዩት እንጂ ሙሉ በሙሉ ልክ በቀሚሱ ስታይል ይሄ ራሱ ቁጥሩ ተመሳሳይ ነው የተሰራው። በጣም የሚያምር ልብስ ነው። ይህ ልብስ ተሰርቶ አልቆለት 13 ሺህ ብር ብቻ እንዲሁም በቀጣይ ማሳያችሁ ብዙ ከስተመሮች ወደውት የለበሱት ልብስ ነው። እንዴት እንደሚያምሩ ይዩት። ነጭ ልብስ ነጭ በነጭ ከታች የተጠቀሙት አራት መስቀሎች ናቸው። ልክ ይሄ በአራት ማረብ ዙሪያ ሲሆን ብዛት ያለው መስቀል ነው የሚሆን ሲሰራ በጣም ነው የሚያምር። ይሄ ልብስ ከታች ያለው ፍሬም በራሱ የተለየ ውበት ለመስቀሎቹ ሞገስ ሰጥቶታል። ልክ ለመስቀሎች ማስቀመጫ አይነት ደረጃ አስመስለው የሰሩት በጣም ነው የሚያምር ቆንጆ አሰራር ነው ያለው። ነጠላው ላይ በራሱ ልክ ከቀሚሱ ጋር ተመሳሳይ አሰራር ሆኖ መስቀሉ ብቻን ሳይዟ የምታንሳው እንዴት እንደሚያምር ይዩት። አርቡ አርጉ ስፋት፣ ሁሌም እንደምነግራችሁ የነጫጭ ልብሶች እዚህ ቤት በጣም የታወቀ ነው። ሰፋፊ ሆኖ ነው የሚሰሩት። ይህን ይመስላል። ነጠላው በራሱ እንዴት እንደሚያምር ይዩት። ዝንጥ ያለ ልብስ ነው ይሄ ልብስ። ተሰርቶ አልቆላት 16 ሺህ ብር ብቻ 16። አዎ አሁን በቀጣይ ማሳያችሁ፣ እንዲሁም ከዚህ በፊት በተለያየ አሰራር አቅርቢያው ነበረ። ሙሉ በሙሉ መሀለኛው ብቻ ወርቃማ ሆኖ ዳር ላይ ፈርጦቹም በሲሊቨር የተሰሩ ልብሶች ልብስ ነው። በጣም ነው የሚያምር። እንደምታዩት አሰራሩ ዝንጥ ያለ ነው። አርቡ ስፋቱ በጣም ነው የሚያምር። የነጠላውን ስፋት ላሳያችሁ። ነጠላው በራሱ እንዴት እንደሚያምር አርቡ፣ ትልቅ ነው እንደምታዩት ነው። ጽድት ብሎ ነው የተሰራ። እንዴት ውብ ሆኖ እንደተሰራ አዩት። መሀል መሀል ላይ መስቀሎችን ተጠቅሞ የሆነ ቆንጆ እይታ እንዲኖር አድርገው ነው የሰሩት። በጣም ነው የሚያምር። ይህን ይመስላል። ቆንጆ አሰራር ነው ያለው። ይህ ልብስ ተሰርቶ አልቆለት 14 ሺህ ብር ብቻ። እንግዲህ ቴዳዬ ዛሬ ደግሞ ያቀረብኩላችሁ እንግዲህ እንዳያያቸው ውቡ የሆኑ ቀሚሶች ናቸው። በቀጣይ ሳምንት ደግሞ ቆንጆ ቆንጆ ልብሶችን አቀርባለሁ። ይህን ይመስላል። በጣም እናመሰግናለን ደንበኞች እንደሚሉት እኛም እንደምንመለከተው ከሆነ በየ ዙሩ እያሻሻለች በጣም የሚገራርሙ ልብሶች እየያዘች ነው የምትመጣ። ሰርታ ደግሞ ወደ እጃችን ሲደርስ በጣም ቆንጆ ነው እያሉ ሁሌም እንደሚልሽ ለምስጋና የሚደውሉ ዋትሳፕ ላይ የሚጽፉ ሰዎች አሉ። በዚሁ አጋጣሚ ከነገሩኛ ቀር ልንገርሽ በጣም ደስ ይላል። እግዚአብሔር ይመስገን፣ በጣም ነው ማመሰግን። እግዚአብሔር ያክብርልኝ። ከዚህ የተሻለ ነገር ነው ማቀርብላችሁ። ሁሌም በየሳምንቱ ተጨነቄ ለእናንተ ይመጥናል የማስባቸው ልብሶች ነው ማቀርብ። እሮብ ምሽት ላይ ነው የሚለቀቀው እንግዲህ፣ ሰብስክራይብ በማድረግ የኛን ቪዲዮ በመከታተል ቆንጆ ቆንጆ የባህል አልባሳት ታገኛላችሁ፣ ትወዱታላችሁ። እንግዲህ እንግዲህ በዚህ እንሰናበታቸውና ሳምንት ደግሞ ቀጠሮ ይዘን እንመለሳለን። ቸር ሰንብቺ። ቸሪ ሰንብት። እኛም ቸር ሰንብትና ሳምንት ተመለሱ። እጅግ አርገን እናመሰግናለን። ቸሪ ያገናኛል።